ያለ ተክለ ሃይማኖት ጸሎት ረድኤት ለሸዋ ሰዎች የመዳን ተስፋ የላቸውም። ያለ ተክለ ሃይማኖት ጸሎት ረድኤት ለሸዋ ሰዎች የመዳን ተስፋ የላቸውም። ያለ መቃብሩ ያለ መቃብሩ የመዳን ተስፋ የላቸውም። ተውታውን በኢየሱስ ክርስቶስ ብሎ የሚለውን በማርያም፣ በሚካኤል፣ በገብርኤል ልድና አለው ብለን ምትል ከሰርክ ሸዋ ውስጥ ያለ በሙሉ ማለት ነው። ሸዋ ከምስራቅ ልጀምር፣ ከተጉለት ቡልጋ፣ ምንጃር፣ አንኮበር ወደታች እስከ ሰሜን ሸዋ አጣዬ፣ ደብረብርሃን፣ መራቤቴ፣ መንዝ፣ ደራ፣ ይፋት። ኦኬ አዲስ አበባ፣ ናዝሬት፣ ሞጆ፣ ዱከም፣ ዝዋይ በደብረ ሊባኖስ በኩል ደግሞ ደብረሊባኖስ ጎሃጽዮን፣ ፊቼ፣ ሰላሌ፣ ሙከጡሪ ይሄ ሸዋ ማለት ነው። አጠቃላይ ማለት ነው። አምቦ ጅባትና ሜጫ አውራጃ ውስጥ ያለ በሙሉ ማለት ነው። ሙገር ምናም ነገር የሚባሉ ወደ ደቡብ ወደ ላይ ከፍስትል እነ ቱሉ ቦሎ እነ ወሊሶ የነጥላሆን ግሳ ሀገር ማለት ሸዋ ነው ይሄ ሁሉ እና አለቀል ያለ ተክለ ሃይማኖት መቃብር አትዱን ያለ መቃብሩ የመዳን ተስፋ የላቸውም እነማ የሸዋ ሰዎች ለሸዋ ሰዎች የመዳን ተስፋ የላቸውም አሉት ያለ ተክለ ሃይማኖት ጸሉት አንተም በቤቴ ትጸልይልኛል ጸልዬ እንኳ ጸልያልኝ ታድነኛለች ብለህ የምትለው ሰውዬ የት አካባቢ ነው የተወለድከው በአካባቢ ነው የሚወሰንልህ በአካባቢ ብቻ አይደለም የሚፈረድልህ በአካባቢህ ይወሰንልሃል የት አካባቢ ነው ኦኬ የባሌ ሰው ነህ አንተ ተስፋ ሳይኖር አይቀርም በሌሎቹም ልትገባ ማለት ነው በቃ ለቀለም አለ የሸዋ ኦሮሞን የሸዋ አማራ ሁን ሾቅ ማለት ነው በእነሱ ትምህርት መሰረት አትድንም እዛ ውስጥ የምትኖር የኢትዮጵያ ብሔር ብሔረሰብ በሙሉ መኖሪያ ያን ሸዋ ውስጥ ያደረግ ያለ ተክለ ሃይማኖት ጸሎት ያለ ተክለ ሃይማኖት የመቃብር ስፍራ የመዳን ተስፋ የላችሁም አርሴማ ታድነኛለች ምናም ብለምትነው በእናንተ እንኳን በሃይማኖታቸው አታድንም በእኔማ ስመጣ አቡነ ተክለ አቦም አርሴማም ከተማም አየለም ቦጋለም አያድኑ አያድኑ። መዳን በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ነው። እኔ ግን እውነቱን ልንገርህ ወንድም እየሺ፣ እውነቱን ፍርጥ አድርጌ ልንገርህ። የሸዋም ሰው የሌላውም ኢትዮጵያዊ ወገን፣ አለም ሁሉ የሚድነው በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን እንጂ በእንዲህ አይነት እንቶፈንቶ ተረድ እንትን አይድላል እንትን አይድን የሚባል ነገር የለም። ተስፋ አንድ ነው ያለው። አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ይድናል። ለእንጦጣዋ ማርያም ነግሬያት ነበረ ምናምን ነገር እያልሽ ስትሄድ ያለሽ እህትዬ፣ ለእንጦጣዋ ማርያም ሄ ለኩኬልሽ ማርያም የሚፈልግሽው ንገሪ አትድኝም። ማን ያለው ገር ለተክለ ሃይማኖት። እኔ እኮ አንዳንዱን ትቼው ነው። ወንድሞች እናቶች፣ ስለ እውነት እኮ ነው ብዬ እምላችሁ የአብርሃም አምላክ እግዚአብሔር ምስክር፣ እስካሁን ያላወጣሁት አደገኛ የሆነ ነገር የተጻፈ እኮ አለ። ማስፈራራት እንዳይመስላችሁ፣ በራሳቸው ምድሪቱን በአንድ ቀን ሰዶም ገሞራ ሊያረጋት ይችላል። ካሜራዬን ከፍቼ፣ እነዚህ እኩል ነው የምናነበው፣ ግዕዝ ከአማርኛ የተጻፈ ማለት ነው። ወደ መጽሐፍ ቅዱስ እውነት ተመለሱ። ለእነዚህ መጽሐፍቶች አትከራከሩ ነው እያልናችሁ ያለው ከስንክሳር መጽሐፍ ከትልቁ እስከ ውዳሴ ማርያም ትንሹ መጽሐፍ እስከ ኤኮሳት ትድረሳለኝ እጄ ላይ ለሶስት ቀን ሚስቱን የግብረ ስጋገኙነት አድርጓታል ይላል። ነውር ነው ይሄ። አይደለም ከሌላ ሚስት ጋር ከሌላ ሰው ጋር አለም ያመነዘረው ተክለ ሃይማኖት ተብሎ የሚባል እና ኖ ኖ ኖ ሴት አልተገናኘም፣ ድንግል ነው እሳቸው ብፁ ናቸው። ምናም ነገር ብራዘር ዳሪያስ ብራዘር ጥገንያስ በራሳችሁ የራሳችሁ ዲያቆናት ናቸው ያወጡት ኢትዮጵያዊ ሱራፊ ብሎ በሚለው መጽሐፍት ላይ ተጽፎ ተገኝቷል ማለት ነው 397ኛው ወይ 497ኛው ገጽ ላይ በቤት ያለ የሚከራከር ሰው ካለ ይግባ ችግር የለም ገራዥን ከፍቼ ማውጣት ብቻ ነው መጽሐፉ እንኳን ደህና መጣ እንኳን ደህና ቆያችሁኝ የሆነ ገስት ልካ ያስገቡ ይመስለኛል ያል አስገባው ምትለው ነገር አለ ምትለዋለህ አዎ ምለዋለኝ እሺ በመጀመሪያ ያው ምለው ነገር በመጀመሪያ የአበበለቅ ሰው ነው ልደርስ የመጣሁት ሲቀጥል ደግሞ ማን ሞተ ብዬ ነው ኦኬ የዛሬ አስር ዓመት ነው ጓደኛዬ አብሮ አደገ የሞተው። በውስጥ ጻፍልኝ ሄደ። እዛው መቃብሩ ላይ እየተንከባለልክ አለቅሳ ለማለት ያ አለቅ። ሬሳ ትወዳላችሁ አይደል? የዛሬ አስር ዓመት ነው ጓደኛዬ የሞተው። ዘጠኝ ወይ አስር ዓመት አካባቢ ስምንት ወይ ዘጠኝ አስር ዓመት ሬሳና መቃብር ይወዳሉ። አንዳንዶቹ ሄደህ እንግዲህ እዛ ታወጣለህ እርማ። እሺ ዝስ ኢዝ ኦርቶዶክስ አለ ኤርሚያስ ነው ያላችሁት። ይሄ ናቸው አስኮመኩ መሃለው ማለት ነው፣ ለገንዘቡ ማለት ነው። ሲጀመር ሊማርበት ሳይሆን በክስ የሚመቹን ነገሮችን እየፈለገ ዋና ዋናዎቹ ፔጁን ዋናቹ ራሱእናያለን እሱን ብቻ አይደለም። ቆይ አትጨቃጨቁ። ምንድን ነው እዛ ቤት ዘግቶ ብቻ ለብቻ መጨቃጨቅ? ኤርሚያስ ጋ ቀርቦ ነው በትንሣኤ ዘ ጉባኤ የታተመው ወይስ አይደለም ብሎ የሚለውን እና፣ ታዲያ ይሄ በሙሉ ወንጌል ቤተክርስቲያን ነው እንደታተመው ይህ በሙሉ ወንጌል ቤተክርስቲያን የታተመው ይህ መጽሐፈ ስንክሳር ብፁዕ ቅዱስ አቡነ ማቲያስ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት ፓትርያርክ በሆኑ በአራተኛው ዓመት ለአራተኛ ጊዜ በግዕዝና በአማርኛ ታተመ። አሳታሚ የኢትዮጵያ ሙሉ ወንጌል ቤተክርስቲያን ይላል። አሳታሚ ተንሣኤ ማሳተሚያ ድርጅት የቤተክርስቲያኒቱ 2009 እኔ ጋር እኔ ጋር መጣችሁ ቤት ቤት ዘግታችሁ እነዚህ መጽሐፍቶች የታተሙት በቤተ ክርስቲያኒቱ አይደለም በግለሰብ ነው ብለን እኔ ጋር ነው መተማመራት። አይደለም ቤት ዘግታችሁ አይደለም። ገንዘቡን ከሰረ ግድ የለም ልክሰር። እናንተ ከከሰራችሁት በላይ እኔ እየከሰርኩ። አይደለም እዛ ቤት ዘግቶ በትንሳኤ ጉባኤ ነው በተስፋ ገብረስላሴ ነው ምናምን ነገር በግለሰብ የተጻፈ ነው እዛ ትጨቃጨቁ ገብታችሁ ከኔ ጋር ማውራት አንድ ለአንድ ይለይልናል ማለት ነው። አንድ ቄስ ከገባ ሌሎቹን አውርዱ ካልኩ ወንድሞች የታቸው ይወርዳሉ። ችግር የለም ቤቱን ወይ ጌርሳም ወይ ደዳጌ ወይ ብሩኬ ይመሩታል፣ ወይ ሜርሲ ወይ ዳኒ። አንዳቸውን መርጬ ሰለክት አድርጌ እዚሁ ይለይልናል ማለት ነው። በእውቀት በመረጃ በመረጃ። መንጫጫት አይደለም በመረጃ አተደፍሩትም ግን ቤቱን አትገቡም። ምን ቀሲስ ዲበኩሉ ግን ወደዚህ የመጡበት ምክንያት ይታወቃል። ምናልባት ለምን ይሄ ነገር ከተነገረ በጣም የሚጮሁት እሳቸው ናቸው። ምናልባት ተጎትቶ የሚወጣባቸው ነገር ይኖር እንዴ? በጣም የጮሁት እሳቸው ናቸው። በጣም እቺ ኬዝ እያጮኸው ያለው ከሳቸው ሌላ አብዛኞቹን ቄሶች ሌሎቹን ቀሲሶች አላየሁም። እና የሆነ ቁስል ሲነካ ያማል፣ ሲታረድ ደግሞ መንፈራፈር የታወቀ ነው። እና ምናልባት ቀሲስ ዲበኩሉ እቺ ነገር ትያያዛቸው ይሆን እንዴ? ጨጫጨዋ በዛች ብለሽ ዛ የሶማሌዎቹን ተረት ልታመጪ ነው። ከፍያውላ በላይ ነው ብላ ያለው ለምን መሰለ ኤርሚዬ? ከሳቸው ሌላ እየጮኸ ያለ ሰው የለም በዚህ ሰዓት። እኔ አይሃብ ዳውት በእውነት። እሺ ቀጥል ኤርምዬ። ዳጊ ማይክ አንስተህ ነበር አይደል? መጠርጠር ደግ ነው። እህቶች እኮ ደግሞ ስጠረጥሩ አይጣል ወይ ሜርሲ አንተ ተሳስቼ ይሆናል። እኔ እንዳታነካክኝ ደግሞ በኋላ፣ ሰውየው ወደ እስር ቤት ሲሄዱ ለምን መሰለሽ ሲጠሩ፣ ወደ ቃሊቲ ሲጠሩ አብረሽ ታስጠሪኝ ነው። እኔ አይደለም ዳግዬ፣ ከሆነ እኔ አንተ ጌርሳም ምናቀብለው እንዴ? ምን ሆነህ ነው? በእነሱ ግድያ ጉዳይ ተፈላጊ አነካኪ በሌላ አነካኪኝ። እናቴ ሰሟቸው፣ ግን ምን እንደሚሉ ስሙ። ይሰበስባል የሚሰበስበው ግን ገንዘቡን እየጨረሰ ነው የሚሰበስበው። እኮ የተስፋ ገብረስላሴ ውስጥ የሚታተሙ ሚ ሲጀመር ሲጀመር ሊማርበት ሳይሆን በክስ የሚመቹን ነገሮችን እየፈለገ ዋና ዋናዎቹ ፔጁን ራሱ የትንሣኤ ዘጉባኤ ማተሚያ ቤት የታተመ አምጥቶ ሊከስ አይችልም። እርግጠኛ የምናገረው እሱን ብቻ አይደለም፣ እሱን ብቻ አይደለም። የገዛውን መጽሐፍ ነው የምልዎት ዶክተር፣ የገዛውን መጽሐፍ ርዕሶቹ፣ ለምሳሌ ፔጁ ላይ ይሄድና ይሄ ማውጫው ላይ ሊከስበት የሚፈልገው ነጥብ ያለውን ታሪክ ብቻ አልፎ አልፎ ነው የሚያነባው። ለምሳሌ አባለት እጹን ላይ ቀጥታ በቃ ታሪኩን ሳያነብ ሌላ ታሪክ ሊያነብ ነው። ለክስ ነው የሚያነባቸው ሊጠቀምባቸው ሪሰርች ሊሰራባቸው፣ የሆነ ነገር ለመስራት ሳይሆን ለክስ ነው። ኦኬ አሁን በየሰፈር ላይ በተጻፉ መጽሐፍ ነው ብሎ ያለው ምን እያሉ ነው? እዚህ የተሰበሰቡት አገልጋዮች ናቸው። አሁን ቅድም ቪዲዮ ያሰማኋችሁ ይሄን ነው። ይሄን መጽሐፋቸው ነው በሰፈር ላይ የተሰበሰበ ብሎ ያሉት። ስንክሳርን በሰፈር ላይ ብሎ ያሉት ይህን ነው ማለት ነው። በብፁ ቅዱስ አቡነ ማቲያስ ፓትርያርክ ክርስቲያን ቃነ ጳጳሳት ዘኢትዮጵያ በተንሳኤ ዘጉባኤ ማተሚያ ቤት በቤተክርስቲያኒቱ የተጻፈውን በሰፈር ላይ የተጻፈ መጽሐፍ ነው ብለዋል የአባ ለትጹን ጉዳይ በጣም ጉድ አምጥቷል ወገኖች ኤርሚያስ ለምን አነበብከው ነ አሁን ኦርቶዶክሳያኑ ታሪኩን ኤርሚያስ ርእሱ በሰመኑ ገዳዮች ላይ ነው የሚለው አይደል

ትልቁ ጉዳይ ይሄ ታሪክ ነው። እረፍት የነሳቸው ዘወራሃ ሰኔ 17 14 17 ገጽ 416 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ሰኔ 17 ቀን፣ በዚ ቀን ታላቁ አባት አባ ለትጹን አረፈ ይላል። ይህ አባት ከብህንሳ ሀገር ነበረ። ጎልማሳን በነበረ ጊዜ ነፍሱን ሊያድናት የሚሻ ይጣላት፣ ነፍሱንም ስለኔ የጣላትም ያገኛታል፣ ለዘላለም ሕይወትም ይጠብቃታል የሚለውን በቅዱስ ወንጌል ውስጥ የተጻፈውን የህያው ንጉስን ቃል ሰማ። ወዲያውኑ ልቡ ስለ እግዚአብሔር ፍቅርና ስለ ዘላለማዊ ተድላ እንደ እሳት ነደደ ይላችሁ ቆራርጣ አንብበዋል ብለው ያሉትን ማለት ነው። ነበበሉ አሁን ይሄ ነው ራስ ምታት የሆነባቸው። ቅዱስ ቁርባንም ተቀብሎ አስዋዓት ወደሚባል ገዳም ሄደ። በጾምና በጸሎት በስግደት በታላቅ ተጋድሎ ያለማቋረጥ ይጋደል ጀመር። ሰባት ሰባት ቀንም ይጾም ነበረ። ማን የጻፈው? ቅድም ባለው ሰውዬ በሰፈር ላይ የተጻፈ መጽሐፍ ነው ያለው። ቤተክርስቲያኒቱ ግን የቤተክርስቲያኒቱ መጽሐፍ ነው ይጋደል ነበር። የእግዚአብሔር መልአክ ተገለጸለትና የምንኩስናን ልብስን ያለብሰው ዘንድ ወደ አባ ኤስድሮስ እንዲሄድ አዘዘው። እርሱም መልአኩ እንዳዘዘው ሄደ። በአባ ኤስድሮስም ልብሱን በአስኬማ ላይ አርባ ቀኖች ጸለየ። ከዚያም በኋላ ልብሱና አስኬማውን አለበሰው። በገድልም መጠመር ጀመረ። ከዚህም በኋላ በመምህሩ ፈቃድ ወጥቶ እየተጋየ ጾመ። እየተጋደደ ብቻውን ኖረ። ከእርሱም አቅራቢያ የሆነ አንድ ገዳም ነበር። የገዳሙን መነኮሳት ይጎበኛቸው ነበር። በአንዲትም ዕለትም ወደዛ ገዳም ሄዶ አበመኔቱንም ታሞ ለሞት ደርሶ አገኘውና፣ የገዳሙ አበመኔት ማለት ነው አስተዳደር። መነኮሳቱንም በዙሪያው ሆነው ያለቅሱ ነበር። አባ ለት እጹንም የሰይጣንን ሰራዊት ከበውት ደስ ሲላቸው አያቸው። ማንን የከበቡት? የገዳሙን አበምኔት አስተዳደሩን ሰይጣኖቹ የከበቡት ይህን ሰውዬ ነው። ምክንያቱም ኃጢአቱን የሰራ ይህ ሰው ነው። የኔ ባለፈው ላይ ስናገር የተናገርኩት የዚህን ሰውና የዚህን ሰው ነው። ስም ያቀያየርኩት እንጂ ታሪኩን አይደለም የሚያዛባው። ታሪኩም ይኸው እያነበብኩልህ ነው፣ መጽሐፉ እጄ ስላለ ማለት ነው። መውጫ መግቢያ ነው፣ ማሳጣ ተንጫጫ ያለሱ ነበር። አባለት እጹንም የሰይጣን ሰራዊት ከበውት ደስ ይላቸው አያቸው። አባለት እጹንም አባት ወይ ባንተ ላይ የሆነው ምንድን ነው ብሎ አበምኔቱን ጠየቀው። የገዳሙን አበምኔት ማለት ነው። እርሱም መነኮሳቱን ከአጠገቡ እንዲርቁ አዘዛቸው። የነበሩትን ዙሪያ ከቦ የነበሩትን ዞር አድርጋቸውና እና የሆነ ሚስጥሬን በደሌ ልነግርህ ነው አይነት ነው። ከዚህ በኋላ ያደረገውን በደሉን ሊነግረው ጀመረ። እንዲህ አለው ከኔ አስቀድሞ እንደርሱ ያለ ማንም ያልሰራውን ኃጢአት ሰርቻለሁና አባቴ ሆይ በጸሎታ ትርሳኝ አለው። ለአባለት ጹን ማለት ነው ማ የገዳሟ በምኔት እኔም ቅስና ልሾም ፈልጌ ባልተሾሙ ጊዜ ወደ ሌላ ሀገር ሄዱ። ኤጲስቆጶስም ቅስናንም ሾሞኛል ብዬ በድፍረት በቁርባኑ ላይ የምቀድስ ነው። እዛው ተመራመሩ። አየህ ቅስና ሳይሾም ሁሉ ሰው ገብቶ ይቀድስበታል ማለት ነው። ቤቱ እዛው ጠይቄ ራሳችሁ ነው። ኦኬ ለጠላሁትም ለጠላሁትም በቁርባን መስዋዕት ውስጥ መርዝ አድርጌ እሰጠዋለሁ፣ እነሱም ይሞታል አለ። እኔ ጋር ለምን ትንጫጫው ብራዘር፣ እዚሁ ራስ መጽሐፍ ላይ ተጽፎ የተገኘው። የገዳሙ አበምኔት እኮ የእናንተ አባት ነው። አባላት ጹንም አባታችሁ ነው። የገዳሙ አበምኔት አባታችሁ ነው። ገዳሙም የእናንተ የኦርቶዶክስ ተባለው እና ለጠላሁት ለጠላሁትም በቁርባን ውስጥ መርዝ አድርጌ እሰጠዋለሁ። ቁርባን የተባለ የጌታ ስጋና ደም ማለት ነው። ኦኬ እሰጠዋለሁ፣ እርሱም ይሞታል። ከእናቴ ጋር አስር ጊዜ ተኝቻለሁ። እናቱን አስር ጊዜ የግብረ ስጋ ግንኙነት ሴክስ አድርጓታል። ይሄ ገዳሟ በምኔት የተባለ ማለት ነው። ተኝቻለሁ ከእኔም ፀንሳ ለመውለድ በደረሰች ጊዜ ስራይ መድኃኒት ማለት ነው መድኃኒት አጠጥቼ ህፃኑን በሆዷ ውስጥ ገደልኩት። ኃጢአቴ ብዙ ነው አለ፣ ተነግሮ አያልቅም። ከበጎ ስራ ምንም ምን የሰራሁት የለም። ነገር ግን በጸሎት አትርሳኝ፣ ከዚህም አለም መውጫዬ ደርሷልና። ወዲያውም በክፉ አሟሟት ሞተ ይላል። ነፍሱንም አጋንን ተቀብለው ንስሓ ሳይገባ ሞተ ያሰው ይህ ማለት ነው የገዳሟ በምኔት ዛ አጋንት ሊቀበሏት በየራሱ በሆነ ስቃይ ሊያሰቃዩት፣ ወደ ሲያሰቃዩት አባለት አያት አጋንንት መጠው ተቀበሏት። የሰው ነ ነፍስ አባለት፣ ፁንም የመረረ ለቅሶ አለቀሰ አባለት ስለ ወዳጆቹ ነፍሱን አሳልፎ የሚሰጥ ያለ ከሆነ ከዚህ የሚበልጥ ፍቅር የለም የሚለውን የቅዱሱን ወንጌል ቃል አሰበ አባለት ለዚህ ነፍስ ክብር ይግባውና ጌታችንን እየለመነ አምስት ጊዜ እስኪሞት ድረስ ሰውነቱን ሲያሰቃያት ጀምር ሊያሰቃያት ጀምር የመላእክት አለቃ ሚካኤል መጥቶ አስነሳው፣ እንዲህም አለው፦ ስለዚህ ኃጢአተኛ ነፍስን አትግደል፣ ምህረት አይገባውም። እግዚአብሔር እውነት ፈራጅ ስለሆነ በደሉ አይሰረይለትም አለው። ሚካኤል መላኩ መጥቶ ማለት ነው አባለት። እጹም ግን መሀሪ ቅርባይ ወደሆነ ወደ እግዚአብሔር ያለነው ወደሆነው እግዚአብሔር ስለዚህ ኃጢአተኛ እየለመነ ራሱ ማሰቃየት አልተውም ከዚህም በኋላ ራሱን በባህር ውስጥ አስጥሞ ሞተ። ያን ጊዜም ታላቅ ነጎድጓድ ሆነ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ባህሩ ወርዶ ተቀምጦ ከባህር አውጥቶ ከሞት ያድነው ዘንድ ሚካኤልን አዘዘው። እርሱም አድኖ ክብር ይግባውና በጌታችን ፊት አቆመው። ጌታችንም የመረጥኩ ለጥጾን ወይ ኃጢአቱ እጅግ ብዙ ስለሆነ ከኃጢአተኞች ሁሉ በደል ስለሚከፋ ምረት ስለማይገባው ስለዚህ ኃጢአተኛ ብዙ ጊዜ ነፍስን ለምን ትገድላለህ? አለው። አባለት ጽኑ የተባለው ለዛ ኃጢአተኛ መነኩሴ ነው የሚሞተው፣ ባህር ውስጥ እየገባ ራሱን እየወረወረ ማለት ነው። መልአክ ልኮ ተነገረው፣ ጌታ ራሱ ተገልጦ መጣና ጠየቀው። አባለት ጽኑም እንዲህ ብሎ መለሰለት፦ መሐሪና ይቅር ባይ ጌታ ፈጣሪ ሆይ ያንን ኃጢአተኛ ትምረው ዘንድ ለምንሉ ያለዛ ነፍሴን ከእርሱ ጋር ወደ ስቃይ ውሰዳት አለ። ወደ ሲሆን ይህንን ከእናቱ ጋር አስር ጊዜ የግብረ ስጋ ግንኙነት የተገናኘ በቅዱስ ቁርባን መርዝ እየጨመረ ሰዎችን የገደለ ያረገዘችው እናቱን ስራየት መድኃኒት አጠጥቶ ይገደላትን ይቅር ካላልከው እኔንም አብረህ ነፍሴን በሲኦል ጨምራት ወደ ስቃይ ጨምራት ውሰዳት አለው አባለት ማለት ነው ከዚህም በኋላ ጌታችን የዚህን አጥ ነፍስ ያመጣት ዘንድ ሚካኤልን አዘዘው ከየት ከሲኦል ማለት ነው ሚካኤልንም አዘዘው አመጣትም በከበሩ እጆቹ ዳሰሳት እንዳልተፈጠረችም አደረጋት ምን ማለት ነው እንዳልተፈጠረች ዲሳፒር አደረገው ማለት ነው እንዳልተፈጠረች አደረጋት አለ ከዛስ ይህች ነፍስ አፈር ትሁን እንጂ ለስቃይ ወይንም ለህይወት አትሁን አለ ለስቃይ ሲኦል አትግባ፣ ለህይወትም ገነት አትግባ ብሎ አለ። ታዲያ አፈር ትሆን አለ። ነፍስ አፈር ትሆናለች ወይ? አምጡ እንጂ በየቦታው ከምትንጫጩ አምጡ፣ መልስ መልሱ። የሰው ነፍስ አፈር ይሆናል እንዴ? ነፍስ ካፈር ነው የተፈጠረችው? ስጋ ነው ካፈር የተፈጠረው፣ ስጋ ነው ወደ አፈር የሚመለሳል የተባለው። ነፍስ ግን ወደ ህያው እግዚአብሔር ወደ ፈጠረችው ሄዳ ብሎ የሚለው ለዚህ መልስ ስጣጡ። ለዚህ አይነት ነውር፣ ለእንዲህ አይነት መገዳደላችሁ፣ በቅዱስ ቁርባን ውስጥ መርዝ እየጨመረ የሚገድለው እኮ የእናንተው አባት የተባለ የገዳም አባት የሆነ ፓስተር እኮ አይደለም ይሄ። እዚህ ጋ ታሪክ የሚናገረው ስለሆነ ጴንጤ እኮ አይደለም የሚናገረው። እዛው ተጠያይቁ። ኤርሚያስ እንዲህ ብሏል። ይኸው ገድላችሁ ማነው ዘወራ ሰኔ ላይ ድርሳናችሁ ማነው ስንክሳራችሁ ይናገራል። እንደዚህ ይደራረጉ እንደነበረ ይናገራል። እኛ እንኳን ባንናገር ይናገራል እኮ መጽሐፍታችሁ። የጠላውትን በቁርባን ውስጥ መርዝ አድርጌ ሰጠዋለ አለ። አየህ፣ ቅዱስ ቁርባንን መርዝ እየተሰጣጡ ይገዳደሉበታል ማለት ነው። ታዲያ ምን ታካብዳለ? ዋይ ዋይ ብለ የምትለው እንደ ብዱሻ ለምጮ፣ እዛው ተጠያየቅ፣ ዳር ስልህ ብራዘር። ከዛ ከዚህም በኋላ ቤታችን የዚያ ነፍስ ምንድነው? ነፍስ አፈር ትሁን እንጂ ለስቃይ ወይንም ለህይወት አትሁን አለ አባለት ጽኑም። ለይቅርታው ቸርነቱን ከገናነት መድኃኒታችንን ፈጽሞ አመሰገነ ይለ። ለይቅርታው መቼ ይቅር አለው? የሰውየው ነፍስ እኮ ይቅር ብሎ ገነት አላስገባውም ጌታ፣ ሲኦልም አልገባውም ፈርዶበት፣ ከሲኦል አምጣት ብሎ ከዛ ነፍሱ እንዳልተፈጠረች አደረጋት ይላል። እንዳልተፈጠረች አደረጋት። ከዛስ ነፍሱ አፈር ትሆናለች። ነፍስ አፈር ትሆናለች ወይ? አምጡ፣ ኦርቶዶክሳውያን የማፈሪያችሁ ምክንያት አንድ ምአት ነው። አምጡ መልሱ፣ ነፍስ አፈር ትሆናለች ወይ? ስንክሳር መጽሐፍ ላይ ተጽፎ የተገኘው ከዚህም በኋላ ጌታችን አባለት ጹንን የመረጥሁ ለጹን ወይ በእውነት እነግርሃለሁ መታሰብ መታሰቢያ የሚያደርጉ ሁሉ ስምህንም በስምህን መባ ስለሚያስገቡ ወይንም ለተራበ ስለሚያበሉ፣ የተጠማን ስለሚያጠጡ፣ የተራቆተን ስለሚያለብሱ፣ ገድልህን የሚጽፉ እኔ የሁሉንም ኃጢአታቸውን ይቅር እላለሁ፣ ስማቸውን በሕይወት መጽሐፍ ጽፋለሁ፣ በጎ ዋጋቸውንም ሰጣቸው አለ ጌታችን። ይህም ብሎ ወደ ሰማይ ያደረገ ይላል። እንዴ ታዲያ ይህን አነ ቃል ኪዳን ከሰጠው ለምን ይህን ሰው እያልማረለትም? ለምን ነፍሱን አፈርቱን ብሎ አለ? አዎ ቅዱስ አባት ለጹንም እጅግ ደስ አለው። ወደ በዓቱም ተመልሶ እየተጋደለ ሄደ። ደስ ያለው ለምንድን ነው? የሰውየው ነፍስ አፈር ስለሆነች ነው ደስ ያለው እንጂ ገነት አላስገባለትም። ላኬ ያቀረብኩለትን ጥያቄ ሶስቱንም አልመለሰውም። ሶስቱንም ጊዜ አልሰጠኝም። ምናምን ነገር ብሎ ሙድ ሊይዝ ነው የፈለገው። የሆነ ፖለቲካ ለመስራት ፈልጎ ነበር። እኔም አልሰጠሁትም ጊዜ። ጊዜ የሰጠው ጥያቄውን እንዲመልስ እንጂ ከኋላ ሄዶ ሌላ ሊያወራ አይደለም። እና ኤርሚያስን ይቅርታ አስበልኩት። ስህተቱን አሳየት። ምን ስህተት ታሳየኛለህ? የእኔ ስህተት የነበረ ልኮ በግልጽ እኮ ነው የምናገረው የገዳሙ አበምኔት ነው ይህንን ያደረገው የገዳሙ አበምኔት ማለት አስተዳደር ማለት ነው ከእናቱ ጋር አስር ጊዜ የግብረ ሥጋ ግኙነት ያደረገ አስረግዟት ስትፀንስበት ህፃኑን በሆዷ ውስጥ በመድኃኒት የገደለው በቅዱስ ቁርባን መርዝ እያደረገ ለሚጣላቸው ሰዎች ይገድል የነበረው ሰውዬ አበምኔቱ ነው የገዳሙ አበምኔት የሆነ ፓስተር እንዳይመስልህ አበምኔት ነው የገዳሙ አስተዳደር ማለት ነው የሚቀድስ አህዶ አብ ቅዱስ ብሎ የሚቀድስ ማለት ነው ቅዱስ ቁርባን እኮ ስለሚሰጥ ነው መርዝ በሱ ውስጥ እሰጥ ነበር ብሎ የሚለው ለጠላሁት ለጠላሁትም በቁርባን ውስጥ መርዝ አድርጌ እሰጠዋለሁ እርሱም ይሞታል አለ የለም እኛ ጋር እንዲህ የሚባል ነገር የለም ትላል ይኸው በእንግሊዝኛ ትራንስሌት ይደረግላል ማለት ነው ጩኸታም ትውልድ ለመጮት ፈልጋለ እንዴ ንሳ ነው መግባት ያለባችሁ እና ታሪኩ ሙሉውን ታሪክ እንኳን አላነበበውም። ሰፈር ላይ በተጻፈ መጽሐፍ ብለዋል። ትንሣኤ ዘጉባኤ በጳጳሱ ይሄ ነው። ሰፈር ላይ ተጻፈ። እንደዚህ አይነት መጽሐፍቶች ሰፈር ላይ የሚጻፉት የጨነቀ ዕለት ይላሉ። እንትን ይሰበስባል የሚሰበስበው ግን ገንዘቡን እየጨረሰ ነው የሚሰበስበው። እኮ የተስፋ ግብረስላሴ ስላሴ ውስጥ የሚታተሙት ሲጀመር ሲጀመር ሊማርበት ሳይሆን በክስ የሚመቹን ነገሮችን እየፈለገ ዋና ዋናዎቹ ፔጁን ራሱ የትንሣኤ ዘጉባኤ ማተሚያ ቤት የታተመ አምጥቶ ሊከስ አይችልም። እርግጠኛ የምናገረው አያ እርግጠኛ ሆኖ የሚናገረው የትንሣኤ ዘጉባኤን አምጥቶ ሊከስ አይችልም አለ። ይሄ ታዲያ የት ነው የተጻፈው? ትንሣኤ ዘጉባኤ ሉክ እንዴት እንደሚዋሹ ቁጭ ብለው? የትንሣኤ ዘጉባኤ የሚባል እርግጠኛ አምጥተው ሊከሱ አይችሉም፣ አይችልም ብሎ ሰፈር ላይ በተጻፉት መጽሐፍ ነው አለ። ይሄ በማን የተጻፈው? ትንሣኤ ዘጉባኤ ትንሣኤ ዘጉባኤ ማን ነው? የኦርቶዶክስ የፓትርያርኩ ስም ተጽፎ ይሁል፣ የፓትርያርኩ ፎቶ ተደርጎ ይሄ ሰፈር ላይ የተጻፈው እነ መምሪያ ውላቸው ይሄ ሰፈር ላይ የተጻፈው ይሄ በግለሰብ ላይ የተጻፈው የአባለት ጹን ታሪክ በመርዝ መገዳደል በተንሳይ ዘጉ ባያደን የተጻፈው ቤት ዘግቶ ከመጮ ቀርቦ መነጋገር ነበር። ቀርቦ መነጋገር ነበር። አቅም ካለ ግን አታደርጉትም።